ምን እያደረግሽ ነው? ምግብ እየሰራሁ። ምን ያለ አይደል እንዴ ቋንጭ ምን ይሰራ? አያስፈልግም አልኩሽ እኮ ራሴ እሰራለሁ። ይልቅ አርፈሽ የራስሽን ስራ ስሪ። ደግሞ ከእንግዲህ በኋላ ናርዲ እንዳትኝ፣ ስሜ ናርዶስ ነው። እንዴ ለምን በትናንቱ ነገር ተቀየመሽኝ ነው አይደል? አሁን ምንም ማውራት አልፈልግም። ለምን አርፈሽ ስራሽን አሰሪ። ግን እኮ ናርዲ፣ እሷ እኮ ምን ምን እንዳደረገች እኮ ስላላወቅሽ ነው። ማርታ ትሰሚ ያለሽ አይደለም? ምንም መስማት አልፈልግም አልኩሽ እኮ። ለምን አርፈሽ ስራሽን አሰሪ። ናርዲ፣ እውነት ልዋሽሽ አይደለም ማርታ ሰሚም እንዴ ምንም ማውራት አልፈልግም አልኩሽ እኮ እሺ ናርዲዬ በጣም ናርዲ ናርዲ እዚህ ነኝ አክስቴ ደብሮ በጠዋት ምን እየሰራች ነው ዛሬ እኮ የማዬ ሁለተኛ ሙት አመቷ ነው ምግብ ሰርቼ ነዲያንም መገብ ፈልጌ ነው እና ታዲያ እሷ ትሰራም እንደ ነው ወይስ ይሄንንም እምቢ አለች አይ እንደዛ እንኳን አይደለም። ራሴ መስራት ፈልጌ ነው ይሻላል አክስቴ፣ ለማየ ማስታወሻ ስለሆነ ራሴ መስራት ነው የፈለግኩት። እሺ እኔ ቆንጆ አንቺን ደስ እንዳለሽ። እና ምን ላግዝሽ? ኧረ እኔ ይሰራለሁ። አችልም ብለሽ ነው እንዴ? ኧረ እኔ ያላልኩም። አንቺ እኮ ባለሙያ ነሽ። አጎቴ ብቻ አላምናለኝ እንጂ እሱም ማየት ያውቃል ብለሽ ነው? ደግሞ እኮ ጮህ በዝቶበታል ይላል። ምን ያድርግ ብለሽ ነው? ደህና ምግብ ከበላ እኮ ትንሽ ሰንበት አለ እኮ። እሺ በቃ የማግዝሽ ነገር ካለ ጥሪኝ። እሺ ምንድን ነው ላግዝሽ? አያስፈልግም፣ እባክሽን ፍቀጅልኝ። ኮ ለእኔ ልክ እንደ እናቴ ናት እሱን ማየን እኮ እሺ። አሁን አምላክ እንዴ አክስቴ ምን ሆነሽ ነው እዚህ የተኛሽው እኔ እንጃ ራሴን እያዞሬ ነው በዛ ላይ ደግሞ ብርድ ብርድ ይለኛል። ምን ይሁን ቆይ አሁን ሰላም አልነበርሽ እንዴ ቅድሙም እኮ እያመመኝ ነበር ብቻ ግን እንዳሁን አልባሰብኝ አይዞሽ አክስቴ ይሻልሻል እሺ ወይ ካልሆነ ሀኪም ቤት እንሂድ እንዴ ይተውኛል አሁን ዝም በይው እሺ በቃ እኔማ ምግቡ ለነገ ያለ መብላት እኮ አብረን እንሄዳለን ብዬ ነበር እኔም እኮ አብረን ብንሄድ ደስ ይለኝ ነበረ። ግን ደግሞ ምን ላድርግ። ችግር የለውም በቃ ትጨናነቂ። ክስቴ፣ ለናሁማ ደውልለት ና ከሱ ጋር እንሄዳለን። በቃ እንደዛ አድርግ። የሚወድ ሄለው ነሁማ፣ እንዴት አደርግ? እንዴት አደርሽና፣ ደህና አድር ያለው ነሁማው። የምትሰራው ስራለህ እንዴ? የለም ምን ነው? ፈልጌ ነበር እና ልምጣ። አዎ ዛሬ እኮ የማየሙት አመት ነው እና ለነዲያ ምግብ አብላ ፈልጌ ነበር፣ ታግዘኛል። እሺ፣ አሁን ን እመጣለሁ። እሺ፣ አክስቴ፣ ካመመሽ ግን ደውይልኝ። እሺ፣ እሺ እደውልልሻለሁ አድዬ። እሺ፣ በቃ ልብስ ቀይሬ ልውጣ። እሺ። ደሞ ብዬ ብዬ ማንንም ችጋራም ሳበላሉ ለምን ትፈትነኛለህ? ቤተሰቦች፣ እንትዬ ከተማ የገባሁት ያልፍልኛል ብያለን፣ እንደ አምላኬ። ወይኔ አላሳዝን እኔ አላሳዝንህም ጌታዬ፣ እኔ አላሳዝንህም። ቆይ ለምን እንደዚህ ትፈትነኛለህ? ለውታለም ስልክ ሽኳል ሰራ ማለ ወንድሜ፣ ስራ እኮ እየሰማሁ ያላዩት ነበር። ለዛ ነው እንደው። እናታችን ነገር እንዴት ሆነ? እኛ ምን ያክል እንደሆነ የሚያስፈልገው አጣርተናል። ግን ወንድሜ እንደው ግን ሰው ማስቸገር አይሆንብንም። እሷስ ቢሆን በተለመነ ብር መታከሟን ለክብሯስ፣ ጥሩ ነው እኮ እንዴት ማለት? አይ እንደ ወንድ እናታችን በዚህ ድማ አንዱ የሰው እጅ ማየቷ ተገቢ አይደለም። ወንድሜ አንቺን የሚያሳስብሽ ክብርሽ ነው። እዚህ ስንቶቹ ልጆች ለቤተሰቦቻቸው ስንት ነገር ያደርጋሉ። አንቺ ክብርሽ ያሳስብሽ አለል። እንደ ወንድሜ፣ የከተማ ሰው እኮ በቃሉ አይገኝም። እንደው ለማያደርገው ነገር ሰውን ማስለፋት ይወዳል። አትዋሽኝ። ይልቁኑ እንድትታከም አልፈልግም አትይኝ። እባክህን፣ እባክህን ወንድሜ ተረዳኝ። ባክህን። ውሸቷን ነው። ምንም የምረዳሽ ነገር የለም። ወይስ እኔም ያንቺ ተባባሪውኝ? እናታችንን እንዳትታከም ፍላጎትሽ? ወንድሜ ሄሎ። ስማ አምቦል ለፈስ ቅዱስ። ዛሬ ደግሞ እንደኛ ያማረባት ይታደሽ። ቆዩባ? አይ ብዙም አልቆየሽም፣ አምሮብሻል ደግሞ። የእውነት አመሰግናለሁ። እናትሽ ከሞተች ሁለት አመት ሞላው ማለት ነው። አይገርምም? ጊዜው በጣም ይሮጣል። በጣም እንጂ እኔ ደግሞ ካፈቀርኩሽ ሁለት አመት ተኩል ሆነ። በዛሬው ቀን አብረኝ ስለሆንክ በጣም አመሰግናለሁ። ሁሌም አብሬሽ ነኝ። ብቻንቺ ይፈልግ ናሆሚ ወይ ይናርድ አንተ ለእኔ ከወንድም በላይ ነሽ። ምን ነው ከወንድም በላይ ማለት ፍቅረኛ? አይዞ ወራ ደንግጥ እንደዛ ማለት አይደለም። ያው በቃ ሁሌም ስፈልግ አጎን ያለህ ማለት ነው። ግን ግን ምን ወንድሜ መሆን አትፈልግም? እፈልጋለሁ። ወንድም ማለት እኮ በጣም ትልቅ ነገር ነው። ሰው ከጓደኛውም ከፍቅረኛውም ሊለይ ይችላል፣ ግን ከወንድሙ መቼም አይለይም። አይደል? አሁን አየህ። ስለዚህ ነው ወንድም ያደረኩት። እና አሁን እንዴት ነው ትናቴ? ያው ነኝ እኔ ልጅ። እንደው ህክምናውን ካላደረኩ ከባድ ነው። አይዞት እናቴ፣ እኛ እኮ አለን። እንረዳዳለን እስኪ፣ ተይ ልጄ። ምን ነው እናቴ፣ የገዛ ልጄ ጠላት ሆነ እኮ። እንዴት ማለት? አንቺ ብሩን አጣርታችሁ ንገሩን ስትይ፣ እሷ አይደለች አይሆንም ያለች? ለምን እንደዛ ተሰቃይች? ያሳደግኳት ልጄ ከኔ ህመም ክብሯ አበለጠባታል። ደግሞ ይሄን ከክብር ጋር ምን ያገናኘዋል? እንዴት፣ እንኳን በልም፣ ምን አታሳክማለሽ ታስቢኛለሽ አለቻ እኮ ማርቴ። ይሄንን አለች። አዎ፣ እንደዛ አለች። አስጊ ነው ያወራታለሁ ከዛ በኋላ ተመካክረን የሆነ ነገር እናደርጋለን እሺ እኔ ልጅ እንደው አንቺ ፈጣሪ ከሰማ የባረገሽ ልጅ ነሽ እሱ አንድ እያለው ይበልሽ እኔ ሌላ ምን እምለው የለኝ አሜን እናቴ ደሞስ ምን አደረግኩኝና ያው አሁን እኮ ቤተሰብ ሆነናል? ደሞስ ቢሆን ማርቲን ጋርን የምትኖረው ቢሆንም እንደው ማን አለ በዚህ ጊዜ እንደዚህ የሚያስብ ግድ የለም እኔ እስካለው እንተጋገዛለን እሺ ባይሆን እስኪ አሁን ማርቲን ልጥራት፣ እናውሩ። እንደው ተቀይሜ አላወራትም ብዬሽ ነበር አንቺ ካልሽ ግን አውሩ፣ አውሩ። ምን ያክልም እንደሚያስፈልግ ተነጋገሩ። እሱን ካንቺ ጋር ብናወራስ? አይ፣ ግድ የለም። በእሷ በኩል ይሆን። ያው ያገናኘችን እሷ አይደለች። ማርታ፣ ማርታ። አቤት ናይ አቤት አንኪ እናትሽ እየፈለጉሽ ነው የማ የኔ አዎ እናትሽ ሄሎማ ሄሎ እንዴት ነሽ ምንም ደህና አይደለሁ ታምሜያለሁ ካልታከምኩ ደግሞ እሞታለሁ ግን ለምን ትንሽ ጊዜ ስጡኝ ብር ላፈላልግማ? የምን ብር ነው? አስርሽን እኔ እከፍላለሁ ብላ የለም እኮ አይሆንም እማሱ ቆይሁንም። ደማጋጁ ታረዱኝ የማጋጁ። እኮ ለምንድን ነው የማይሆን። የአንቺ አሰሪ ስለሆነች እናቷን ሰው አሳቀመላት እንዳትባይ፣ የአንቺ ክብር ስለሚነካ እማ። አደስ እኮ አይደለም። በቃሽ ማ አትድል። ቢገባሽ እኔ ስንት ነገር ሆኜ ነው እዚህ ያደረስኩሽ። እማ ተዉ፣ ግን ተረዱኝ ደግሞ። የትኛው ያለኝ ክብር ነው ከእናንተ የሚበልጥብኝ? አንቺ ግን ገና ለገና አደኩ ብለሽ ከተማ ገባሁልሽ ከእኔ ከእናትሽ የአንቺ ክብር በለጠብሽ አደል። በቃ ተኝ እንደው ከዛሬ ጀምሮ እናት አለኝ። እናት መቃብር የለ እናት ሆኑ። እኔም ከዚህ በኋላ ልጅ አለችኝ ብያለሁ ነው። ተይ ግንማ፣ ኧረ ተይ ግን እናቴ እንደዚህ አትበይ። በቃ ጨርሻለሁ። ፈጣሪ እሱ ብድሩን ይፈልሽ። እማዬ፣ አንቺ እንኳን ተረጅኝ። ሄሎ። ቆይ ግን አንቺ ለምን አታሳቀሚያቸው? ቆሽ፣ ከኔ ምንድን ነው የምትፈልጊው ከዚህ ቤት እንድትወጪ ቆይ፣ ያንን ነገር ማድረግ እንደማልችል እያወቅሽ አትቺ። እንግዲያውስ ምንም ነገር ላደርግልሽ አልችልም። እባክሽን ምርጫ ኮ ሰጥቼሻለሁ፣ መምረጥ ግን ያንቺ ድርሻ ነው። እባክሽ ቆይ፣ ለምን ማድረግ ማልችለውን ነገር እንዳደርግ ትጠይቅኛለሽ? ስለዚህ ከእናትሽ የቤት ይበልጥብሻል ማለት ነው? ደግሞ ኮ ለእናት ብዬ እናትም ቃል ገብቼ ላት አለሁ ናርዶስ ስላልተዋት ብዬ በእናትም ብዬ ላት አለሁ አሁን ማዱ ስጥያት። ደስ የሚል ቀልድ ነው። ይልቅ ምርጫ አለሽ ተጠቀሚበት። አሁን ከአግሬ ላይ ተነሽልኝ። ኧረ አትነሽ። አሁን ከዚህ በቶሎ ውጪ። ምንም ነገር ምስጢር አልፈልግም። ውጪልኝ። ገና በነፍስሽ ነው የምጫወተው፣ ማን እንደሆንኩ አላወቅሽኝም። እኔ ግን የቅድሙ ሰውዬ በጣም ያሳዘነው፣ የትኛው ትልቁ ሽበታሙ ሰውዬ ናቸው? እንደውም ማስማለብኝ አሉት። እሳቸው እኔን አሳዝነኛል። በዛ ላይ በሽታው አድክሟቸዋል። እኔ ግን ለወደፊት የማገባ የተቸገሩትን የሚረዳ መሆን አለበት። ደግሞ ድምፅ ያለው ቢሆን ደስ ይለኛል፣ የሚዘፍን። እኔ እኮ ሰው መርዳት ያስደስተኛል። መዝፈንም ደግሞ እችላለሁ። ከፈለግሽ ልዝፈንልሽ። ማን አንተ መዝፈን ትችላለህ እንዴ? አሁና እንደውም ልዝፈንልሽ ዶሮ ውሃ ጠምቶ ተንጋለ ይጠጣል፣ ከዋሉ ካደሩ መረሳት ይመጣል። ጎብዛድለው ሽ ይቀራለች። እኔን አግቢኝ። አሁንማ ወንድም ወንድም ደግሞ ባል አይሆንም፣ ያ ከሆነማ ወንድምነት ይቅድም። አንተ የኔ ወንድም ባል አፈልግ። እሱማ እፈልጋለሁ። ስለዚህ በቃ ወንድም ትሆናለህ። ይሄን ሁሉ ሰዓት ሰንኳ እኮ የት ነበርሽ? ቆንጆ ቆየሽ ነው። ስራ ይዤ ነው። ይሄማ ስራ ብቻ አይደለም መርድዬ። በሆነ ስራ ይዤ ነው ስላልሰማሁት እኮ ነው። ለነገሩ እንዴት ትሰሚኛለሽ? ጊዜሽን በሙሉ ውሸት በማሰብ ነው የምትጨርሺው። ጀግና መርድዬ። አሁን ጀግና የሚሆንሽ ነው። እንዴ ናርድዬ፣ ምን ሆነሽ ነው? እቺ ማርታ ናታ በርሲን እኮ አትከፍትም። የሷን ነገር እታይወስ ያጠግባለች። አውቃ እኮ እኛን ለመድፋት የተነሳች ነው የሚመስለው። አሁን አሁንም ጭራሽ መላቃት ሰው ነው የሆነችብኝ። ሁሉ ነገሯ እኮ ነው የተቀየረው። እኔ ግን ከዚህ ቤት ብትሰናበት ባይኔ ምንም ጥቅሟ እየታየኝ አይደለም እ እስኪ ያት ከቀን ወደ ቀን እኮ የምታደርገው ነገር እየተባባሰ ነው ያለው። ብታስቤበት ጥሩ ይመስለኛል። ናርድዬ እ አስብበታለሁ እና የሄድሽበት እንዴት ሆነልሽ? ተዳረሰልሽ? አዎ ተዳርሶልኛል። ብታይ ግን ድካሙ ድቅቅን ያደረገኝ አይዞሽ! አሁን የእናትሽን ነፍስ አስደስተሽ ነው የመጣሽው። ስለዚህ ደስ ሌልሽ ይገባል። እሱስ ልክ ነሽ። አሁንማ እየ ደስ ተሰኝልኛለች። እናትሽን ለተቸገሩ ማብላት ትወድ ነበር። በጣም እንጂ ሁሌ እኮ ያው በዓል በጠዋት ተነስተን ነዳያንን እንመግብ ነበር እቤት ገብተን እራሱ የምንመገበው እነሱን ከመገብም በኋላ ነበር። እናት ሽልሟ ትልቅ ነበር። አንቺም እንደሷ ነው መሆን ያለብሽ። እሺ ናዲ። እሺ በቃ እረፍት አድርጊበት እሺ። እሺ አክስቴ፣ ደክሞሻል። ካሙ ለቀቀሽ አክስቴ፣ ሳልጠይቅሽ ተሻለሽ እንዴ? ውይ ብዙም አይደለውም ባክሽ። እና ወይ ካልሆነ ሐኪም ቤት እንሄዳ። አይ አያስፈልግም። እስኪ ዛሬን ትንሽ ሊሆን፣ ካልተሻለኝ ደግሞ እንሄዳለን። እንደዚ ይሻለ። አሁን ናርድዬ፣ ችግር የለውም። ወይ ካልሆነ ጁስ ልስራልሽ እንዴ? አይ አላሰኛኝም ናርድዬ፣ ይቅርብኝ። እሺ በቃ ቆንጆ የቡላ ገንፎ ልስራልሽ፣ አሪፍ አድርጌ። አይ ናርድዬ፣ ይቅርብኝ። ምንም የመብላት ፍላጎት የለኝም። ትንሽ ልስራልሽ። አይ ይቅርብኝ ናርድዬ ደግሞ መቼ ነው የቡላ ገንፎ መስራት የጀመርሽው? ያኔ የማስተምራዊ ነበርኩ። እሺ በቃ ሌላ ቀን ትሰሪልኛልሽ ካልሽሽ ረ ወይ እናትሽ ሞታ አረፈችው? እንዴ? ኦ ኦ የምትደበድቢኝ ነው መሰለኝ። ቆይ ግን ለምን አትኘው? ምንድን ነው? እኔ ሞታ ከሆነ ለቅሶ ምናምን ድረስ ብያስብኝ ነው ምራቤት እያወራሽ ያለሽ እኮ ስለ እናቴ ነው። ለምንድን ነው ቃላት ማመርጫው? ቃላት ለኔ ነው አንቺ ቃላት መምረጥ የምታስተምሪኝ? ሞተች እንደሆነ ያው ሞተች ነው። ሌላ ትርጓሜ አለው? ሳምራት፣ ኦ ኦ፣ ለካ ከሞተች አንቺ አትሄጂም። መቃብሬ ላይ እንዳትቆሚ ተብለሻል። የረሳሁት እኮ ነው። እንግዲህ ይሄው አንገቴ አድርጊው። መራቅረሻ አለ ገና ምን አይተች። እዚህ ጋር ምን እየሰራሽ ነው? ወይስ እስኪ ልጠይቅሽ፣ ለምንድንነው ለምን ነው እንደዚህ አይነት የክፋት ስራ መሳሪያ? ናርዲዬ፣ እንዴት ብዬ እንደማስረዳሽ አላውቅም፣ ግን በቃ ሁሉም ነገር ውሸት ነው። ነገርኝ እስኪ አንቺን ለምን? ወይስ የማየውን ነገር አውቃለሁ። ናርዲዬ፣ ነገሮች ግራ እንዳጋቡሽ አውቃለሁ፣ ግን ደግሞ ይሄ ሁሉ ቀንበር የሳምራዊት ነው ትሰሚኛለሽ? እኔ እዚህ ጋር የቆምኩት እውነታውን ለመስማት እንጂ ያንቺን ውሸቶች ለማዳመጥ አይደለም። ሁሉም ነገር በጊዜው ይገባሻል። አንድም ቀን እኮ እንደዚህ አይነት ክፉ ሰው ትሆኛለሽ ብዬ አስቤ ያላቅም ነበር። ለማንኛውም እዚህ ቤት እያቆየሁሽ ያለሁት የበፊት መልካም ትውስታዎቻችን አይምሮ ውስጥ ስላሉ ነው። እሺ። እኔ ምልሽ ባለፈው አለ ያልሽኝ አዋቂ አሁንም አለ እንዴ? አዎ አለ። ምነው መሄድ ፈልገሽ ነው? እርግጠኛ ነሽ ግን? አይደለም ሰውየው እውነተኛ ነው፣ ሰው በጣም ብዙ ያውቃቸዋል። ይገርምሻል፣ ያሉት ራስ መሬት ጠብ አይልም። እሺ፣ እንደዛ ከሆነ ድሮም እኮ ልጅም ቢያላይ ስትስታቸው ጋር ሄጁ ድሮ ሄደሽ ቢያን ኑሮ አሁን ልጅ በልጅ ሆንሽ ነበር። አሁንም ቢሆን ግን በሞተና ደስተኛ ነው እንደምታስቢው ምታስቢ ላይ አይደለም፣ ለሌላ ሰው ነው። ማን ነው? በእናትሽ ምን ነው? እንደ ልማድሽ እየዞርሽ ልታወሪ ነው? ኧረ እኔ ለማንም አላወራም። እሺ፣ ለማንኛውም ልብሴን ቀይሬ መጣሁ። እንደ ልማድሽ እየዞርሽ ልታወሪ ነው? ቅዳዳ፣ እንግዲህ ናርድዬ መጣውልሽ። እንዴ አክስቴ የት ሄደሽ ነበር ለቅሶ ልደርስ ሂጄ ነው ለቅሶ የምን ለቅሶ ብታይ አንድ ጓደኛዬ ሞታ እንዴት አይነት ምርጥ ሰው ነበረች መሰለሽ ሁልጊዜ አብረን ነበር የምናሳልፈው ወይ ምና ምን ሆና ነው እኔ እንጃ ለምን እንደሞተች እንዴ ለቅሶ ላይ አልጠየቅሽም ታማ ነው አሉ ማርታ የት ሄዳ አስቤዛ ልገዛ ወታለች በቃ። ሙቀቱን ማይቻልም። ልብስ ልቀይር። ና ቆንጆ ጁስ ሰርቼ ላምጣ። ቆይ፣ አይ እኔ እሰራለሁ። በፍጹም እኔ ራሴ ነኝ ምሰራው። ቁጭ በይ። እሺ በቃ።